አጃኢባን ባካችሁ ወደ መድረኩ በደንብ ሞራል ሰጣችሁ ጠሯት። እስኪ ዋው! አጃኢባ ሰላም ነሽ? ደህና እንደምን ነሽ? ደህና ነኝ። አንተ ደህና ነህ? አንዳንዴ እጅ ስለሌለሽ እኔ ልምድኩ ሰላምታ እጅ ካለው ሰው ጋር ነው እና አንቺ ሳገኝሽ እንዴት ነው ሰላምታ ማቅረብ ያለብኝ? በቅን ሰላም ማለት ትችላለህ። እኔ አሃ፣ እንደዚህ ጃይ ስትወለጅ ነው እጅ የሌለሽ? ስወለድም እጅ የለኝም እ የለሽ ከዛ ጊዜ ጀምሮ እንግዲህ እጅ የሚሰራውን ስራ እግር እንዲሰራ ጥረት አረግሽ መሰለኝ። አዎ ጥረት አደርጋለሁ። እጅ እንደሚሰራው በግሬም እሰራለሁ። እጅ ቢኖረኝ ደግሞ ከግሬ የተሻለ እሰራለሁ፣ ግን እጅ ባይኖረኝም በግሬም እሰራለሁ። በጣም የሚገርም ነው። እጅሽን እንደ እግር ትጠቀምበታለሽ ማለት ነው። ስንተኛ ክፍል ነሽ? አሁን እኔ አሁን ማራ አምስተኛ ክፍል ነው። የማረበት ትምህርት ቤት መቅደላ የመጀመሪያ ደረጃ ትምህርት ቤት። አይገርምም። በእጇ ያው እጅ የለም ስለዚህ በእግሯ ነው የምትማረው። እንደዛም ሆኖ ደግሞ ሁሌ ከአንድ እስከ ሶስት ነው የምትወጣውና ይሄ ፕሮፌሰሮቼ፣ ወንበር አምጡላትና የምትለውን ነገር ማየት እንችላለን። እስኪ ጠዋት ስትነሺ ፊትሽን ትታጠቢያለሽ። ፊት ለመታጠብ ደግሞ እጅ ግድ ያስፈልጋል አይደል? ያስፈልጋል። ግን እኔ በግሬ ይችላለን። በግሽ ነው ፊትሽን የምታጠቢ? ስለለመኩት አይከብድም። እስኪ ጠዋት ተነስታ የመጀመሪያ ስራዋ ፊት መታጠብ ነው እና እሱ እንመልከት

ለመሳም እኔ ከብዶኛል። ለመሳም አይደለም ለማጠብ። የመጀመሪያ ስራሽ እጅሽን በግርሽ መታጠብ። አሁን ታጠብሽ ማለት ነው። እኔ ስሰማ አልጋት ታነጥፊያለሽ፣ በግርሽ አሁን ታለው ሌላ ስራ እሰራለሁ ጠልጋ ተነጥፍያለሽ። ከዛ በኋላ ምግብ በላለሁ፣ ቤት ጠርጋለሁ፣ ሽንኩርት ትከትፋለሁ። ስለዚህ አሁን የመጀመሪያ ስራሽ ነው እሺ። ከዛ በኋላ ምናልባት አሁን ሰዎች በሌሉበት አጋጣሚ አንቺ ሽንኩርት ትከትፍ ያለሽ በ በዚሁ ግን እንደገና ማለት ነው። እስኪ ደግሞ አሁን የምትለውን ነገር እንመልከት። እራስሽ ሁሉን ነገር ማዘጋጀት ይችላለሽ፣ ጊዜ ለመቆጠብ እኔ ርሰሉ ነገሮች ላሽ ምናልባት ስለታጠፍ

ነው እዚህ አዲስ አበባ ከመጣ ጀምሮ መስራት ጀመረች። የት የተባልኩበት ምክንያት ከቤተሰብ ልጆች ጋር እለያለሁ እና እጅ ባለ ያው ሽንኩርቱ ተከተፈ። አሁን ለምሳሌ ግድ የለም የመክተፉ ነገር እያየሁት ነው እና ወጥስ፣ አሁን ለምሳሌ ማማሰል የሚያስፈልገው ነገር ይኖራል አይደል? ወጥ ስሳ ሱ በምን ይማሰላል? በእግር ያማስላለህ። በእግርሽ አይከብድም? ከዱ ይሄ ካልከበደሽ እሱ ሊከብድ አይችለ። እስኪ ምናልባት አጭር እንዲሆን ምግብ ስትበይ ማየት እፈልጋለሁ። እና ይህ ተዘጋጀ ብለን እናስብ። ይህንን አልከፍተውም፣ ሹካ ነው

ትምህርት ቤት ሰው ለምሳሌኛ በእጃችን ነበር። አንቺ ደግሞ ትምህርት ቤት በፊት አይመቸኝም ነበረ። አሁን ነው የከኛ ጠገብ። የግል የፈረንጆች ትምህርት ቤት አለ። ለራሴ የሚሆነኝ እንትን ሰርቶልኝ እማራለሁ ማለት ነው። ወንበር ሰርቶልኝ እጽፋለሁ። ትምህርት ቤት ይቻላል። እስኪ ቦርሳ ነው ብለን እናስብ። የትምህርት ቤት ቦርሳሽ ትክለኛቺ ደፍተር ነኝ። አዎ ደተ ነው። እኛ በፊት ጽፌ ጨርስኩበት ነው። አሁን የቀየርኩ አሁን በስ ነው። ዘንድሮ ነው ግን ጀምሮ ቦታም በጣም ሆንቺ ነው ስም አጃኢባ፣ ያሲን ይታያቸዋል። ይሄ እንግዲህ እሷ የጻፈችው ነው። በትክል የሚታይ ይመስለኛል አይደል? ደፍተሯ ነው እያየሁት ነበርና። ጣም ይገርማል ምንም መስመር አታዛንፊም እና የታረመ ደግሞ ወጀባ በኩል አለ የታረመ ማለት ትልቅ ራይቶች ታያችኋል ይሄ ወይ አው ጎበዝ ተማሪ ነሽ ስለዚህ አሁን ምን ምንድን ነው ለምሳሌ ትከትፊ ያለሽ አልጋታ ነጥፊ ያለሽ ቤት ትጠርጊ ያለሽ እንደማየው ትጽፊ ያለሽ እጅ ለምን አልኖረኝም ብለሽ ያሰብሽበት አጋጣሚ አለ። አይ የለም በቃ እግርሽ እጅሽ ሆኗል። እና እጅ እንደሌለሽ ምንም አታስብም። አላስቡ እ ወደፊት ምን ለመሆን ታስቢያለሽ? ወደፊት ፓይለት። ታማሪ ፓይለት። እንደውም አንድ ሁለት እጅ የሌላት ሴት መታ ነበረ በአንድ ወቅት አ መታ ነበረ ግን አላገኘዋትም። የቤታችን ቲቪ ቢኖር ኖሮ ነው ገና ከመምጣቷ ሁላ ላያት ይችል ነበር። ግን ከመጣች መታ ከሄደች በኋላ ነው መጽሔቷንም ያየሁት። ስለዚህ ብታገኛት ኖሮ ምን ትያት ነበር? ማለት ባገኛት በጣም እኔ እንደሷ ሆኜ እንደሷ የሰራችውን ሁላ እንደሰራሁ ነው። በቀደም እሷ መኪና ትነዳለች፣ አውሮፕላን ታበራለች እኔ ግን መኪናም እንዳነዳ አውሮፕላን እንዳረበር አቅም ስለሌለኝ እንጂ ወደፊት አቅም እየጨመረ ሲሄድ ምክንያቱም አሁን አንዳንደኛ ሁለት ሁለተኛ እየወጣች ስለሆነ ትልቅ ደረጃ ላይ የማደርሽበት ምክንያት አይታየኝም። ፓይለት ለመሆን ደግሞ ትምህርቱም ወሳኝ ነውና ትምህርቱ ላይ ጎበዝ ነሽ። ኳስም ትጫወታለች ሲባል ሰማሁነት ነው። እሱ ደግሞ ያው አንዳንዴ ምናልባት ሰው ሲገፋሽ እጅ ያስፈልጋል እና ጉዳት ደርሶብሽ ግን አሁን ዝም ብዬ ምናልባት እጅ በእጅ ላይሆን የሚችል ነገር ምክንያቱም እጅሽ እግርሽ ሆኗል። በእጅ ላይሆን የሚችል ፈተና የሆነብሽ ነገር ያጋጥመኛል ብለሽ ታስቢያለሽ? አሁን ያጋጠመኛል ምንም ነገር አሁን ሴቶች ላይ ሲያድጉ የወር አበባ ምናምን ይደርሳል እና እንደነሱ እኔ ሳድግ የሚረዳኝ ሰው ከሌለ እሱን ልቋቋም አልችልም። ስለዚህ ይሄ የወር አበባ ሲኖር ራስሽን በራስሽ ማድረግ የሚገባሽ ነገር እሱ የግድ እጅ የሚያስፈልገው ነገር ነው። ከእሷ ጉዳይ ውጪ ግን እግርሽ እጅሽ ነው። ከማን ጋር ነው የምትኖሪው? እኔ የምኖረው ከእቴ ጋር ነው። በፊት አባቴ ጋር ነበር የምኖረው። አባቴም አሁን ክፍለ ሀገር ሄዶ እናቱን ታሟል እና እዚህ ሲመጣ ስራ አለ፣ ትንሽ ዘበኝነት ምንም የቀን ስራም እየሰራ እንትን ነበር ግን እናቱ በጣም ስለ የታመሙ ክፍል ሀገር ሄዶ ነው የሚኖሩ። ስለዚህ አሁን ከእህትሽ ጋር ነው የምትኖሪው ማለት ነው። እህቴም የሰው ቤት ብርጭቆ እያጠበች ነበር አምስት መቶ እየተከፈላት የቤት ኪራይም ለመክፈል አይበቃትም ብሩ። የቤት ኪራይ የሚከፈላ አምስት መቶ አምሳ ብር ነው። አሁን ይህንን መብ አሁን ለምሳሌ ልብስሽን ሰው በሌለበት አውልቂ ብትባይ ይህን ማውለቅ ትችያለሽ? ማውለቅ ትችያለሽ? ትችያለሽ። አሁን ስታውቂ ማየት ትችያለሽ? ወይም እንደዚህ። ስለዚህ በሕይወትሽ ውስጥ ብዙ ፈተናዎች ነው ይችላል። ቅድም እንዳልሽው ጠንከረሽ መማር ነው። ብዙ ጊዜ ስለሌለን ነገር እንጂ ስላለን ነገር አናስብም። እና እኔ አሁን ስላለኝ ነገር አክብሮት እንዲኖረኝ አድርገሻል እና ለማመስገን ፈልጋለሁ። አመሰግንሻለሁ። እሺ። በተረፈ ድንገት ነው ዛሬ ነው የመጣሽው። አንዳንድ ነገሮችን እስኪ ብዬ አንዳንድ አካላትን ለማናገር ሞክሬ ነበረ። በጣም አስቸጋሪ ቤት ውስጥ እንዳላችሁ ሰምቻለሁ እና የቤት ክራይ እየጨመሩባችሁ እንዳስቸገሩ ሰምቻለሁ። ለማንኛውም ኪንግ ሲልቨር እና ቢጂአይ ኢትዮጵያ በመተባበር ካሁን በኋላ የአምስት ዓመት የቤት ኪራይ ይከፈልላቸዋል። እሺ በህይወቴ ደስ ያለኝ ቀን ዛሬ ነው። ሌላው ደግሞ ቤት ቴሌቪዥን የለኝም። እሷ እንኳን ስትመጣ ላይ ዋትም አልቻለለ ቢጫ ኢትዮጵያ ደግሞ በጣም የሚገርም ትልቅ ይህን የሚያክል ፍላት ስክሪን ቴሌቪዥን ነው የሚያመርክትል ሽጓ ሳለ ዩ ተመልካቾች እና እንደዚህ እንዳንቺ ሆኖ የሚወለዱ ልጆች ይኖራሉና በእነሱ የሚደረገውን እንክብካቤ እንዲያደርጉልሽ በዝግጅት ክፍሉ በኩል ብዙ ሰዎች ለአንቺ ጥረት ያደርጋሉ ብዬ አስባለሁ። ለባካቸው እኛ የቻል ያዳርገናል። እናንተ ደግሞ እርዷት። ይሄ ደግሞ የተመልካቾች። በዚህ አጋጣሚ ወይዘሮ ዘነበችንም አመሰግናለሁ። በሌለኝ በራበኝ ጊዜ እሷ ጋር ይነበር ይጀምራው እና በጣም አመሰግናለሁ። እነሱ ያሉት ነው ቆላ አይርብሽም። እኔ ማለት ያንቺ ወንድም ነኝ ቆላ በኋላ። እሺ ለማንኛውም ሰዓት ደዊ። እኔ ደግሞ ጉርሻውን ቀደም ስለወደድኩት እርግጠኛ ነኝ ምግቦችን እየሰራሽ እንደዚህ የምታበይኝ ይመስለኛል። እሺ፣ ከልብ ከልብ አመሰግናለሁ። አጃኢባን ሸኝ ምድር ይባካይ Thank you.